ቢጻፍላት አትመልስም፣ ቢጻፍላት አትመልስም። ምንም ሪቮይስ ቢደረግላት ምን ቢደረግላት፣ ቢደውላት አታነሳም። ከዛ ዚስ ሜሴንጀር አቬላብል ናት አቬላብል። ኋላ መሴንጀሩ ብሎክ ተደረገች ወይ ደግሞ መሴንጀሩ ሎግ አውት ተብለዋል ማለት ነው። እናንተ አፈር ድሜያችሁን በልታችሁ ሊቅምበት ሊያጨስበት ይሆናል። እንደዚህ አይነት ማጭበርበር ደግሞ በደንብ ተዘጋጅተውበት እውነት አስመስለው ነው የሚመጡት። ባይ ዘ ወይ ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ ቀን እንግዲህ ከተለመደው አይነት ቪዲዮያችን ወጣ ብለን ነው የምናወራችሁ። አንድ ትይታችን የደረሰባትን ችግር ነግራን፣ እንግዲህ ቪዲዮ ብትሰሩበት ፈቃደኛ ከሆናችሁ፣ በእኔ የደረሰ በሌላ ሰው እንዳይደርስ እባካችሁ ቪዲዮ ስሩልኝ ብላ እስከ ማስረጃው ድረስ የላከችልን ቪዲዮ አለና እሱን እስኪ እናንተም እኛም ቪዲዮ ሰርተንበት ቢያንስ አንድ ሰው እንኳን ቢጠቀምበት ከዛ ችግር ቢወጣ፣ ይሄ ነገር እኛም ፈቃደኛ የሆንበት ምክንያት በስደት ያላችሁ ይቶቻችን በጣም የዋሆች ናቸው። ለሁሉም ሰው መድረስ ትፈልጋላችሁ። በቃ ካላችሁ ማካፈል፣ ለተቸገረ ሰው መርዳት በጣም እናንተ ጋር ቅርብ ነው። ምክንያቱም አገር ውስጥ ያለ ሰው ኑሮሚ ይዘዋል። ከዛ ደግሞ የራሱ የሆነ ሩጫ አለው ገብታችሁ ኋላ፣ እዛ ያለ ሰው ግን በቃ ለሰው መድረስ ነው። በእውነት እንትን ሳይሆን ማጋነን ሳይሆን በቃ ለሰው ለመድረስ ነው። ሁሉም እንትናችሁ ሩጫችሁና፣ ይቺ ልጅ እኛ ጋር ሁኑ ይቅርታ ብላ ቋረጠ። እኛ ጋር ሁኑ እስከ መጨረሻ ቪዲዮውን እዩት። ማርያምን በጣም ትጠቀሙበት አላችሁ። እናንተም ሰው እንዳያጭበረብራችሁ ሁለተኛ፣ ይቺ ልጅ ኦልሬዲ ተጭበርብራለች ለሌላ መማሪያ ይሁን ነው። ገብታችኋላ። ምንድን ነው የተፈጠረው የሚለውን ሁሉም ነገር እስከ መጨረሻ ታዩታላችሁ። እናንተ ደግሞ በተቻላችሁት መጠን ይሄ ቪዲዮ ቫይራል እንዲወጣ ብዙ ሰው ጋር እንዲደርስ ላይክ፣ ሼር፣ ሰብስክራይብ አድርጉትኝ። ለጓደኞቻችሁ ደግሞ ቴሌግራም ምናምን አንዳንድ ግሩፖች ከቻላችሁ ለጥፉት። ምክንያቱም እኔ ይህን ኬዝ የማውቀው ከብዙ ዓመት በፊት ነው፣ ተማሪ እያለሁ አንስቼ እንደዚህ አይነት ኬዞች እሰማለሁና፣ እቺቴ ግን እንደዚህ አይነት ነገር ሰምታ አታውቅም። የተቸገረን ሰው ለመርዳት በዚህን ያክል ተሸውዳለች ማለት ነው። ስለዚህ ችግር የለውም አንዳንዴ ለበጎ ነው ሁሉም ነገር ፈጣሪ ከፈጣሪ ጋር ምንም አትሆኑም አትሆኑም ገብታችሁ። ይህን ስል እንዴት መሰላችሁ፣ ይቺ ልጅ መድረስ የፈለገችበት ሆነ የተቸገረን ሰው ነው የሆነች እናትን ከሞት ለማዳን ነው ያን ነገር ያደረገችው። ስለዚህ የተፈጠረ ነገር የለም። እንዴት እንደሚጀምር ታሪኩ ላስረዳችሁ። ቪዲዮን እናስገባዋለን በጎን በኩል ማለት ነው። የተጻፈ ስክሪን ሪከርድ አርጋ ስለላከችልን ነው እና መግቢያው እንዴት አድረገች መሰላችሁ፣ ሰላም እንትና ነህ ወይ ስም ጠቀሰች እና ከኮንበቻ እንትናን ሆይ የእንትና እሂት ነኝ ብላ ጻፈች። ከዛ እቺ ልጅ ደግሞ አይ አይደለም ተሳስተሽ ሴት ነኝ ከዛ አይ እንደዚህ እንደዚህ ችግር ላይ ወድቄ ሰው እየፈለግኩ ነበር ስትላት፣ እቺኛዋ እሂታችን ደግሞ ምንገጠመሽቴ ብላ ጻፈችላት ማለት ነው። ታነቡታላችሁ ብቻ እዚህ ቪዲዮ ላይ 18 ሺ ብር ነው የተጭበረበረችው። አምስት መቶ ሪያል በሳውዲ 18 ሺ ብር። እንዴት ነው የሆነው ደግሞ እናቴ የጉሮሮ ኢቲ ያለባትና አራት ሰዓት ነው ቀጠሮ። አረቦቹ ደግሞ ሲንካርዴን ሰብረውብኛል እና ሲንካርዴን ሰብረውብኛል ቤተሰብ ማግኘት አልቻልኩም፣ ብር ወዳገሬ መላክ አልቻልኩም እና እባክሽን ነገ እልክልሽ አለሁ፣ ነገ ወጥቼ እንደምንም እልክልሽ አለሁ ትላታለች። እች ልጅ እንደዛ ሆኖም አላመነችም፣ ሴት ነሽ ወንድ ነሽ ብላ ስደውል ትዘጋባታለች። ከዛ ምን ትላታለች አረቦቹ እንዳያዩኝ ሂጃብ ለብሼ በሂጃብ ውስጥ ሁኜ ነው የምጽፍልሽ። ለራሱ አብያ ሚባል ሂጃብ እና ብቻ የሚለበሰው የሙስሊሞች ልብስ የሚደረገው ብቻ። ግን አረቦቹ በማያዋያት መልኩ ተሸፍና እያወራቻት እንደሆነና ከሰሙ እንደሚጎዷት ወይ ደግሞ ስልኳንም እንደሚወስዱባት ታወራታለች። ድምፅም አላከችላትም፣ ስልክም አላነሳችላትም እና አራት ሰዓት ማታ ላይ እናቷ ኦፕራሲዮን እንደምትሆን ካልደረሰችላት፣ ብሩ ካልተላከ እናቷ እንደምትሞት አስቡት፣ እንግዲህ ማለት ምን ያህል በደካማ ጎና እንደገባች ማለት ነው። እናት ያለች ያለው በዚህ አይጨክንም። እባክሽ ኔት በጣም ተደጋጋሚ ቪዲዮውን ታይታለች። በጎን በኩል ልናስገባው ነው ቪዲዮ እስክሪን ሬካርድ አድርጋ የላከችልን ጽሁፎች ማለት ነው። በተደጋጋሚ ነው በየሰከንዶች ጽሁፍ የምትጽፈው የኔት ደወልሽለት ወይ የኔት ላክሽለት ወይ የኔት አካውንት ከላከች በኋላ ማለት ነው እንዴት ልመንሽ ስትላት ቁርኣን ምናምን ምናምን ምንም ያላለችው ነገር የለም። ይቺ ልጅ ሃይማኖቷ ምንድን ነው? ማንም ያቅ ነገር የለም ምክንያቱም ሌላ ነገር ጋር፣ አዎ ወንዱ ይሁን ሴቷ ይሁን አይታወቅም። ሙስሊሙን ክርስቲያኑን፣ ብቻ ማንኛውም ሃይማኖቱ አይታወቅም። ከዛ ደግሞ ፎቶ ስትልክላት ነበር፣ አንድ ፎቶ ማለት ነው። የኔት ሂጃብ ምንድን ነው ብቻ እንደዚህ አድርጋ ፊቷ ትንሽ ይታያል፣ ፊቷ ይታያል። ይሄ ፊቷ ይቺ ልጅ እሷ ላትሆን ትችላለች፣ አትሆንም በእርግጠኝነት። ምክንያቱም እኔ ወንጀል የምሰራ ከሆነ የለም ፎቶ አልጠቀምም። የማን ነው የምጠቀመው? ፌስቡክ ላይ ፖስት የሚደረጉትን ወይ ምናምን የሆነ ሰውን ፎቶ ነው የምጠቀመው። እናቴ ብላ የላከቻት ሴትም አለች። ይቺም እናቷ አትሆንም በእርግጠኝነት። ምክንያቱም ወንጀል የሚሰራ ሰው እንደዚህ አያደርግም ማለት ነው። ከዛ ምን ተፈጠረ መሰላችሁ? በጣም በተደጋጋሚ ስጽፍላት ስጽፍላት ስጽፍላት፣ እሺ ቆይ እሺ፣ ጠቢቅኛ እንዴት አንዴት ላታለችኛዋ ደግሞ እየደዋወሌ ነው መሰለኝ፣ ወዳንዱ ወዳንዱ መጨረሻ ሀዲቃ ቀረ። አንድ ሰዓት ቀራለቻት፣ አንድ ሰዓት ቀረ። እንትኑ ሊገባ ኦፕራሲን ልትገባ ብሩ ካልገባ ደግሞ ኦፕራሲን አትገባም። በቃ እናቴ ትሞትብኛለች፣ እያለቀስኩ ነው ማወራሽ፣ አይኔ ምናምን በቃ እስማ፣ ብዙ ነው በጣም እና እችኛዋ ደግሞ ቴክስቱን እያነበባችሁት እንደምትሆን ተስፋ አደርጋለሁ። በየዋህነት ነው የምታወራት፣ በቃ የሆነ ጥሩ ሁኔታ ላይ አይደለችም እና ያብር በቃ ያሰበችው የሆነ ደረስኩ በቃ የሆነ ሰው ክፋት ላይ ደረስኩ ብላ ነው ብዙ ሂቶች ደግሞ እንደዚህ አይነት ኬዝ ገጥማችሁ የምታቁት ትኖራላችሁ። ያልተጭበረበራችሁም ወይም ደግሞ ያልገጠማችሁ ግን በዚህ መልኩ ማጭበርበር ስላለን ይህን ቪዲዮ የምንሰራው በድጋሚ ስነግራችሁ፣ ብሩ ካስገበችላት በኋላ በጣም አመሰግናለሁ እና እልክልሻለሁ ነገ አለቻት። እንትንኮ ነው ነገ ወጥቼስ እመልሳለሁ ብሩን ነው ያለቻት ዛሬ ሲም ካርዷ ስለተሰበረባት ነው እንግዲህ በሰው መፍረድ አይሆን እንጂ ብር ወደ እናቷ ከገባ ሰዓት አመሰግናለሁ አለች። እውለት አመላሽ አድርገኝ ነው ምናምን የሆነው ጻፈች። ከዛ በኋላ ይችልች ልጅ ቢጻፍላት አትመልስም፣ ቢጻፍላት አትመልስም፣ ምንም ሪቮይስ ቢደረግላት ምን ቢደረግላት ቢደውላ አታነሳም። ከዛ ዚስ ሜሴንጀር አቨሌብል እናት አቨሌብል ሜሴንጀሩ ብሎክ ተደረገች ወይ መሴንጀሩ ሜሴንጀሩ ሎግ አውት ተብለዋል ማለት ነው። ብሎክ ተደረገች። እዚህ ላይ ማወቅ ያለባችሁ መረዳት ያለባችሁ በጣም የሚያስጠላው ነገር በቃ እቺ ልጅ እቺ ብር የላከችው ልጅ ነገ ማንም ሰው ከፍቶት ለመድረስ እጇን አዘረጋም። በእንደዚህ አይነት በእንደዚህ አይነቶች በቃ ብቻ በእንደዚህ አይነት በሚሰሩ ሰዎች እቺ ልጅ ነገ እንዳትደርስ ያደርጋል ማለት ነው። ይሄ ነገር ከተፈጠረ አሁን ሶስተኛ ቀኑ ነው። ቸኮላችሁ እንደማትሉን ተስፋ እናደርጋለን። ምክንያቱም ምን አስቸኮለ እኮ የተደረገ ነገር ማለት ይሄ ይቺ ሴት ይቺኛዋ ሴት ብሎክ አድርግ የተደረገባት ስልኳ ተመንጥቃ ቢሆንስ ምናምን አይነት ኬዞች ሊኖር ይችላል። ግን ብሩ ከገባበት ቅጽበት አንስቶ ይሄ ነገር መፈጠሩ ጭንቅላትን እንትን ሊያደርግ ይችላል ማለት ነው። ሲጀመር፣ እሺ፣ አሁን ትክክለኛ የምትረዳ ሰው ብትሆን ኑሮ መሴንጀር እየተደወለላት ለምን አታነሳ? ለምን ቮይቶ አታደርግም? እሱ አረቦቹ ከሰሙኝ ነው ያለችው። እንግዲህ የተዘጋጀ ስራ ነው ገብቶሀል። እሷ ራሱ እኮ ይህታችን በጣም የዋህ ስለሆነች ነው እንጂ መገመት ትችል ነበር። አንድ ሰው ሊረዳ ከፈለገ ይህን ያህል አይኮተኩትም። አንድ ሰው ደግሞ ሊረዳ ከፈለገ ይህን ያህል ተጎትጉቶ አይደለም። ሰው እኮ አንድ የትነግረዋለህ መርዳት ካለበት ያ ችግር ካስረዳኸው በኋላ አትጎተኩተውም። በቃ አለቀ። እዛ መላክ ከፈለገ ይልካል፣ ካልሆነ ዝም ይላል። ስለ ጎተኮትኮ አይደለም ለሰው መድረስ የሚችለው እና መገመት አለባችሁ። ብቻ ግን ማወቅ ያለባችሁ ኬዝ እቺ ልጅ ኮሜንቱን እዩትኝ በአጭር ሰዓት ውስጥ በየደቂቃ ነው የምትጽፈው፣ ገብቷችኋል። እንግዲህ በሰው መፍረድ አይሆን፣ ብቻ ግን ይቺ ልጅ ነገ እጇ እንዳትዘረጋ በእንደዚህ አይነት በሚሰሩ ስራዎች ነገ የሆነ ሰው ጥሩ ነው ቦታ ላይ ጥሩ ሁኔታ ላይ ወይ ደግሞ ጥሩ መረዳት ያለበት ሰው ላይ እንዳይደርስ ይሆናል ማለት ነው። ለእኔ አንድ ጊዜ የሆን ነገር ተፈጠረና፣ እንደው ህሊና የላቸውም ግን እንደዚህ የሚያደርጉ አለች ሴቶች አለ። በጣም አጭበርበር ከባድ እንትን እንደዚህ ሰውን ትንሽ ነገር ለመዝረፍ ሰው ምናምን አጋጅተው ዩኒቨርሲቲ ላይ የሆነች ልጅ ያው ዩኒቨርሲቲ ላይ ምናምን የሆነች ልጅ ትንሽ ከኪሷ የሆን ነገር ሊወስዱ አስፓልት ላይ አጋጅተው ምናምን ከባድ ሁኔታ ላይ ቲክተክ ላይ ስትለቀቅ ነበርና ግን ህሊና አላቸው። ግብታችኋል ህሊና ይለምዳል። ሁሉ ነገር ባይዘ ይለመዳል። ግብታችኋላ ምንም ነገር ከጀመርነው እየተለማመድነው ነው። ለምሳሌ ጥሩ ነገር ባደረግን ለሰው ጥሩ በሆነ ቁጥር ወይ ደግሞ ከአፋችን ጥሩ ንግግር በወጣ ቁጥር በዛ የምንቀጥል ከሆነ ከእኛ ከኛ አንደ በታችን ጣፋጭ በሶስት ዘንድ ተወዳጅ ይሆናልና ወደ መጥፎ ነገር ባመራን ቁጥርም ያንን ነገር በቃ እየተላመደ ነው የሚል ልክ በቃ ኃጢአት አሁን ልክ እንደዛ እየጨመር እየጨመር ነው። ራሳችን በአፋችን የምናቀለው ነገር አለና እና ህሊና ያለው ሰው በዚህ ደረጃ ከፍ ብሎ ይህንን ነገር አያደርግም ማለት ነው። ህሊና ግን እየተላመደ ሲሄድ የሆን ነገር ማድረግ ቀላል፣ የሰው ህይወት ማጥፋት አንዴ መጀመሪያ ስታጠፋና ሁለት ሶስት ስታጠፋ እየሄድክ በሄድ ቁጥር ቀላል ይሆናል ማለት ነው። እኔ ማስረዳት የሚፈልገው አንድ ትልቅ ነገር አለኝና እህቶቼ፣ ውጭ ሀገር ሲኖሩ ባይዘው እኔ ሞክሬዋለሁ። እንዴት መሰላቸው ተጭበርብሬ ምናምን አይደለም፣ ግን ከቤተሰብ ርቀን ስለምንኖር ብዙ ናፍቆት ስላለብን፣ በቃ አላ ቤተሰቦቻችን የሆነ ችግር ደርሶባቸው እንደዛ ነገር ነው የሚሰማን። የሆነ ሰው እርዱን ካለን በቃ ቅርብ ነን በጣም እና የትኛው ሰው ነው የሚረዳው? ማጣራት ባለብን መንገድ ማጣራት። በቃ የትም ቦታ እጃችሁን አትዘርጉ። በቃ እስኪ አጣሩ፣ በደንብ አጣሩ። ይሄ ነገር ልክ ሊሆን ላይሆንም ይችላል ብላችሁ አጣሩ። አሁን በዚህ ሰዓት ላይ በተለይ አረብ ሀገር ያለች ሴት የዋህናት ተብላ ስለሚገመት ማለት ነው ማንኛውም ሰው ነው እድሉ የሚሞክረው። በቃ ለመቃሚያ፣ ለማጭ፣ ለመጠጥም እኮ ይሆናል። ገብታችኋላ እናንተ አፈር ድሜያችሁን በልታችሁ ሊቅምበት ሊያጨስበት ይሆናል። እንደዚህ አይነት ማጭበርበር ደግሞ በደንብ ተዘጋጅተውበት እውነት አስመስለው ነው የሚመጡት። ባይዘወይ ዝግጅት ያለበት ነገር ነው ዝም ብሎ አይደለም። በደንብ ምክንያቱም እንደዚህ ብትለኝስ እንደዚህ ላታለ እንደዚህ ብትልስ፣ አለ አይደል፣ ለሁሉም ጥያቄ ምላሽ ይዘው ነው የሚመጡት። ከዛ እናንተ ይሄ ነገር ልክ ነው ምክንያቱም እንደዚህ አይ ልክ ላይሆን ይችላል ብላችሁ እንድታስቡ ምንም አይነት እንትን አይሰጧችሁም። በቃ ልክን የመሰለ ነገር ነው ይዘው የሚመጡት። እና እንደዛ ነው እንዳለች ነው ለሚ ምንም እንትን ፋታ አይሰጡሽም። ልክ እንዳሁን እንደተደረገው ሁለተኛ ነገር ደግሞ ይቺ ልጅ በ18 ምንም አልተናደደችም አልተጸጸተችም። ገብታች በኋላ እሷ ለፈጣሪዋ ጥሩ ነገር ለማድረግ ከፈጣሪዋ ዘንድ እንደምታገኘው በማሰብ ነበር ያደረገችው። ለመጥፎ ሆኗል፣ ለማጭበርበር ነገር ሆኗል። ነገር ግን አንድ መናገር የምፈልገው ነገር ይቺ ልጅ ነገ እህቶቼ በዚህ መልኩ እንዳይሸወዱ እንዳይጭበረበሩ አድርስልኝ ስላለች ነው ይሄ ቪዲዮ የመጣው። አዲስ ነገር ካለ ይች ልጅ እውነት ስልኳ ተሰብሮ ማለት አረቦቿ መንጥቀዋት ወይ ምናምን ኬዝ ምናምን ካለ አዲስ ነገር ካለ በቪዲዮ መጥፎ ነገር እንዳላወራን ተስፋ እናደርጋለን። ምክንያቱም ነገ ይቺ ልጅ ብትመጣና ሌላ እንትን እኔ መባል አልፈልግም። ማለት ይሄ ነገር ማጭበርበር ካለ ህዝቡ እዛ ያለው ደጉ ህዝብ እንዲጠነቀቅ ነው። ይህ ነገር እውነት ደግሞ ይቺ ልጅ ሌላ ኬዝ ላይሆና ከሆነ ደግሞ ስትመጣ ደግሞ እንደዚህ እንደዚህ እንትን ብሏል። ግን እንደዚህ አይነት ነገሮች ሊኖር ስለሚችሉ ተጠንቀቁ ብለን ቪዲዮ እንሰራለን። ለሁሉም ነገር መቸኮልም አያስፈልግም እርግጥ። ምክንያቱም ትና ነገር ፎቶዬን ለምንለጠፋችሁ ቪዲዮን ለምንለጠፋችሁ ልትል ትችላለች። በጣም ደስ ይለኛል። እንደዚህ ብላ ብትመጣ በጣም ደስ ይለኛል፣ እንደውም እውነተኛ ሰው ሁና ከሆነ። ግን እውነት የማያስመስሉ ብዙ ነገሮች አሉ፣ ካነበብኳቸው ካየኋቸው ነገሮች ማለት ነው። ሰው በዚህ ልክ የቸገረ ሰው በዚህ ልክ አያወራም። ሙላር የምሬ ነው የምልሽ መጠርጠር ማለት የዋ ሁና ነው እንጂ ሄታችን ባይዘውኝ ከዛም በላይ እኔ ረዳት ነበር አለች። አው ባይዘው ደውላ ስትነግረው ሙላር ከዚህም በላይ በቃ ሄድ ነበረ። ፈጣሪ ነው የደረሰልኝ እንጂ ከዚህ በላይ ሄድ ነበርና ይሄ አምስት መቶ ሪያል ምንም ማለት አይደለም። በእርግጠኝነት ከዛ በላይ ብታዘኝም አደርገው ነበር። በቃ እሷ ጥሩ ነገር መድረስ ነው። እናት ያለው ሰው በእናት አይጨክም ስትባል እናት እንግዲህ በጣም በጣም እና ውድ ቤተሰቦቼ ለምታደርጉት ነገር ሁሉ ተጠንቀቁ። ማለት ለማን ነው መድረስ ያለብን? አትድረሱ አይደለም። መድረስ ላለባቸው ሰው ደግሞ ግን ማስረጃ መረጃ ያለው ሰው አለ አይደል? አሁን ለምሳሌ በሽተኛ ከሆነ የሆነ ማስረጃ ያለው ነገር ቢሆን የተሻለ ይመስለኛል። ለሚገባው ሰው እንዲደርስ እኮ ነው፣ ሌላ ሰው ከጭንቀት እንዲወጣ። ማጣራት ባትችሉ እንኳን ያንን አሁን ለምሳሌ ያንን እንኳን በጣም ማጣራት ባትችሉ እንኳን በቃ የሚያሳምን ሁኔታ የተወሰነ መፈለግ እምነት። ቺታችን እኔ ገና ቪዲዮ እንደላከችልኝና ቮይስ እንዳደረገችልኝ ገና እንዳየሁት ነው የገባኝ። እንዳልኳችሁ ቀድሜም ስለማውቀው ግን በካርድ ነው የማውቀው እኔ። እንደዚህ እንደዚህ በጣም ገጠር ወጣ ያለኝ እና እባክህን የመቶ ብር ካርድ ላክልኝ። ለመጀመሪያ ጊዜ ነው ማቀ ለመጀመሪያ ቀን እንደዚህ ስለ እውነት ላይ መስልህ ይችላል ምናምን በሚል ማለት ነው። ቲክታክ ላይም አሉ ባይዘ ወይ አሁንም አሉ፣ ዞሮ ዞሮ በየሁሉም እንትኖች አሉ እና ውድ ቤተሰቦቼ፣ የዛሬ የቪዲዮ በተለይ በስደት ላላችሁ ሂቶቼ ይጠቅማል፣ ያስተምራል ብለን እናስባለን። ሀሳብ አስተያየታችሁን ለግሱልን እንደዚህ አይነት ነገር እስኪ ገጥማችሁ ታውቃላችሁ ወይ? በሌላ መንገድ ሊሆን ይችላል። ኮሜንት በደንብ ጻፉት፣ እስኪ ማስተማሪያ እንደው ታስቡት ጻፉልን፣ እንሰራላችኋለን። የፈለገ እይታ ባይኖረው ራስ ችግር የለውም። በቃ አንድ ሰው ሁለት ሰው ራሱ ከዚያ ከመጭበርበር ቢድን በጣም ደስ ይለኛል። ምክንያቱም እኔ ድካሙን አውቀዋለሁ። ማለት በምን መልኩ እንደምታመጡ ታውቀዋለሁ፣ እንዴት እንደሚመጣ ብሩ። ማለት በቀላሉ አይደለም፣ ግን ልባችን እዛ ስንሄድ በጣም ቅርብ ነው ለሁሉም ነገርና እባካችሁ ተጠንቀቁ። በቃ ማርያምን ተጠንቀቁ። የሰራችሁትን ብር ያዙ። በቃ እሺ። በጣም ነው የምወዳቸው እና እናመሰግናለን። ሼር አድርጉት ለሁላችሁም፣ ቻው